መዳም ቤት ሆናችሁ ስራ የምትሰሩ እህቶቼ እባካችሁ ከይህንን ስህተት ከመስራት ተቆጠቡ ማለት ነው። ህይወታችሁን አደጋ ላይ ነው የምትጥሉት ማለት ነው እና ከዚህ በፊት ጋደኛ ላይ የደረሰው እና መዳሟ ምን እንዳደረገቻ ተነግራችኋለሁ መጨረሻ ላይ እና ቪዲዮን ላይክ፣ ሼር እያደረጋችሁ ጀምሩት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼም ሰላም ብያለሁ። ሀባይቤ እንዲህ ናችሁ? ሰላም ናችሁን? ይገውሉ ሰላም ነው ላ ታላ ብያላችሁበት ሰላማችሁን ይብዛልኝ። ሀገራችንም ሰላም አድርግልን ያልኩ እንደተደምረው በአዲስ ዲዮ መጥቻለሁ ማለት ነው እና ወደ ቪዲዮ ከመግባቴ በፊት ዛሬ ግራ ገብቶኝ ይህንን መጥበቅ እየቀረስኩ ነበረ። ማታ ስወጣ እንዳጸዳሁት ነው ያገኘሁት። በጣም ምን እንደሆነ ሰዎቹ ምን እንደነካቸው ግራ ገብቶኛል። ለምን ብትሉ ሌላ ጊዜ መጥበኩ ስገባ ይሄ ሁሉ ቆሽሾ እንዳለ መጥበኩ እብድ የተራመደበት እብድ ገብቶበት ነበረ የሚመስለው ማለት ነው። ዛሬ ደግሞ እንደዚህ ጽድት ብሎ ሳየው እስክ ልቅረጸው ብዬ ለእናንተ ላሳያችሁ ነው ማለት ነው። እንደኔ እንዲያጋጥሟቸው ቃል ወይስ ሁሌም ቆሽሾ ነው የምታገኙት? እና ቪዲዮ ኮመንት ላይ አስቀምጡልኝ። ሲቀጥል ወደ መጣሁበት ቪዲዮ ሳልፍ መግቢያ ላይ ያያቸዋት ልጅ እንዳያችሁት ፍሩን ላይ ነው ቆማ፣ ቤቱን እያጸዳች ያለችሁ። እሱንም ደግሞ ቪዲዮ ቀርጻ ለቃለች ማለት ነው። የባካችሁ ዙቼ እና አታስዱ እያልኩ አደለም እዚ ጋ የምናገረው ማለት ነው። እና መብትና ግዴታችሁን ለይታችሁ እወቁ። መዳሞቻችሁን እንደዚህ አይነት ነገር አታስለምዷቸው። ለምን እነሱ ይሄንን ነገር ስለማያደርጉት፣ እናንተን አድርጉ ብለው ሲሏችሁ እናንተ እሺ ማለት የለባችሁ። ገብታችኋል? እናንተ ላይ የሆነ ችግር ቢደርስና የሆነ ነገር ብትሆኑ እዛ ላይ ወጥቃችሁ የሆነ ችግር ቢደርስባችሁ ለእናንተ የሚያዝንላችሁ የለም። እናንተን አውጥቶ ሌላ ቀይሮ ያመጣሉ ማለት ነው። እነሱ ብራቸው ይጭነቀው እንጂ ለእናንተ ምንም ብትሆኑ አያሳስባቸውም። ጭራሽ እኮ እዚ ጋ ይሄንን ነገር አውጥተሽ እዚ ላይ አስቀምጠሽ ይሄንን ነገር አዝጂ ብላ ስትልሽ አንቺ ጭንቅላትሽ ወዴት ሄዶ ነው እሺ ብለሽ የምትሰሪው? እኔ ስራ ውነት ትስሩ እያልኩ አይደለም፣ ግን ግዴታ መሰላል አምጥታ ትክክለኛና ጠንካራ መሰላል አምጥታ እዚ ላይ ቆመች ስሪ ካላለችኝ ወላ እሺ ብዬ አልሰራም። ለምን እኔ እሷ የእሷን ቤት እያጸዳውኝ ወድቄ ብሰበር ለእኔ እሷ ተጠያቂ አትሆኑም ማለት ነው። ወጥቃ ተሰበረች እንጂ ምትለው በምን ምክንያት እንደወደቀች በእሷ ምክንያት እንደወደቀች ምንም አይነት እንትን አትልም። ገብቷቸዋል። ስለዚህ እናንተ ማንኛውም ነገር መዳሞቻችሁ ይሄንን ነገር አድርጊ ብለው ሲሏችሁ እናንተን ህይወታችሁን አደጋ ላይ የሚጥል ከሆነ ወላሂ ስራው ቢቀርብኝ ይሻላል እንጂ ህይወቴን አደጋ ላይ አልጥልም። የፈለገ ነገር ቢሆን ማለት ነው። እኔም ጤና ሲኖረኝ ነው እነሱ የሚፈልጉኝ፣ ጉልበቴን ነው የሚፈልጉት። ጉልበቴ ከተጓደለ ወይም ደግሞ ብታመምና የሆነ ነገር ችግር ቢደርስብኝ ለአንድ ቀን እንኳን አያስቀምጡኝ። ለአንድ ቀን፣ ለሁለት ቀን ሊታገሱ ይችላሉ። ከዛ በላይ ግን አውጥተው እናንተን በቦታችሁ ሌላ ጤናኛ የሆነ ጉልበቴ ያለው ይተካሉ። ስለዚህ እናንተ እነሱን አስደስታለሁ ብላችሁ ይህን ነገር የምታደርጉ እህቶቼ በጣም ተሳስታችኋል። ለምን እነሱ የፈለገ ነገር ቢሆን በእነሱ ስራ ስሩ እንጂ እንዴት ሰራችሁ? ይሄ ነገር ሕይወታችሁ ለአደጋ ላይ ይጥላል፣ ይህን ነገር አታድርጉ ብሎ አያውቁም። ስሪ ነው በቃ፣ ስራው እንዲሰራላቸው ነው ቤታቸው እንዲጸዳ፣ ብቻ ነው የሚፈልጉት ማለት ነውና። እንዳያችኋት በጣም ነው የተናደድኩት። ለምን ይህንን ነገር ማድረግ አለባት ብዬ አላስብም። ማናችሁም ይሄንን ቪዲዮ ስታዩ ይህንን ነገር ስታረግ አይታችሁ ቆይ በኋላ ላይ እንዲወድ ወደኩኝ ብትል አላዝንላትም። ለምን እያወቀች ወጥቃ እንደምትሰበር እያወቀች፣ ለዛውም ጋዝ ላይ አስቡት እንግዲህ ጋዙ ቢፈነዳባትስ እንትኑን ላዩ ላይ እንደዚህ ወታ ስትሰራ ጋዙ ቢፈነዳስ አስቡት እንግዲህ። ጋዝ እኮ በጣም ኃይለኛ ነገር ነው እና እህቶቼ እባካችሁ ጥንቃቄ አድርጉ። ህይወታችሁን አደጋ ላይ የሚጥል ነገር አታድርጉ። እንደነገርኳችሁ መግቢያ ላይ እዚህ ሰውየው እናት ቤት የምትሰራ አንድ ሀዲያ የሀዲያ ልጅ ነበረች ማለት ነውና፣ ሁሌ በሄድኩ ጊዜ በቃ ትን መዳሟ ይህን ነገር ስሪ ስትላት እሺ በቃ ህይወቷን አደጋ ላይ የሚጥል ነገር ቢሆን እዚ እንትሉ ላይ ሆነ በቃ ያልሆነ መሰላል፣ መሰላሉ ራሱ በጣም ጉልበት እንትን አይልም፣ በጣም ደካማና የቆየ የዛገ ነገር ነው። እዛ ላይ ወጥታ ሁሌ ታጸዳ ነበረ ድሪሻውን። እንዲሁም ደግሞ መሀል ላይ አሁን ቤታቸው መሀል ላይ ቤታቸው ውስጥ መሀል ላይ ሆኖ ማብራት ምናምን አለ አይደለ? እንትን ብርጭቆ ነገር እንደ ብርጭቆ ሆኖ ማብራት ነው። እሱን አጅ ትላታለች ማለት ነው። አንድ ቀን እሱን እያጸዳች ያ መሰላል ታጥፎ ወደቀች ማለት ነው። ታጥፎባት ወደቀች። መጨረሻ ላይ ግን እንትኗ ከኋላ ያለው አጥንቷ ተሰበረ ገብቶችኋል። ጀርባዋ እና ይቅርታ አድርጉልኝ፣ ጠፍቶብኝ ነበር እና ጀርባዋ ተሰብሮ ወላይ ለአንድ ቀን ያን ቀን አንስታት ቶሎ ብላ ሐኪም ቤት ወሰደቻት። ለአንድ ቀን ለሁለት ቀን እስከ ሳምንት ጠበቀቻት። ከዛ በኋላ ልጅቷ ጤናዋ እየተጓደለ እንጂ ጤናዋ ሊመለስላት አልቻለም። ለምን በጣም ስለተሰበረች እና ወድቃ ችግር ውስጥ ስለገባች ከዛ በኋላ ግን በሶስት ቀኗ ምን አደረገቻት? ሳምንትም አልቆየቻትም። በነገራችን ላይ እና እስከ አምስት ቀን ጠበቀችና ገጠር ነበረ። ከዛ ልጇ ወደ ሪያጠ ወስዶ ለቤተሰቦቹ አስረከባት። መንገድ ላይ ሰው አቅመቶ እንዲጠብቃት አድርገው፣ እሷ ሁለት ወር ድረስ እዚህ እየታከመች ቆየች፣ ግን ልትድን አልቻለችም። ወደ ሀገር ገበች። ማን ወደ ሀገር ገብታ ራሱ ላናግራት አልቻልኩም። ለምን መስመር ላይ ስለማድገባ በጣም ጤናዋ ተጓድሎ አሁን ላይ ያለችበት ሁኔታ አላቅም። ግን ኢጃዛ ቤት ለሁለት ወር ድረስ እየታከመች ቆይታ እንትን በቃ መዳን አልቻለችም። ግዴታ ሀገር መግባት አለብኝ ብላ ወደ ሀገር ሄጀች ማለት ነው። ከሄደች በኋላ ግን ተገናኝተን አናቅም። እስካሁን ምን ላይ ትሆን ኢሙላያት ገባ ምናምን ነገር እና ያለችበትን ሁኔታ አላቅም። ግን አላህ ሙሉ አፍያዋን ሙሉ ጤናዋን ሰጥቶ በህይወት ያቆያት እና እህቶቼ፣ መዳሞቻችሁን ለማስደሰት መዳሞቻችሁ ያሏችሁን ነገር ሁሉ አታድርጉ። ለእናንተን ያኔ ጉልበታችሁን የሆነ በቃ ትልቅ ነገር ራሱ። አሁን ለምሳሌ አንዳንድ ጊዜ እኔ ራሱ በጣም ግራ ይገባኛል። እንደነገርኳቸው ከሁለት ፊሊፒኖች ጋር ነው የምሰራው። ከነሱ ጋር ስሰራ ትልልቅ ነገር እንትን ሰራተኞቹ አንችልም ስሏት፣ ሽታን ጥሯት ነው የምትለው ብዙ ጊዜ ማለት ነው። እኛን በተለይ እኛ ሀበሾችን በጣም ጉልበተኛ በጣም በቃ እኛን እኮ እንደ እንትን እንደ ቆርቆሮ ምንድን ነው የሚባለው ቆርቆሮ ነው። ብስምላ ጠፋብኝ። ሀዲድ ማለት በእኛ ምንድን ነው የሚባለው እንደ ብረት። እኛን እንደ ብረት ነው የሚለው። ኃይለኛ ናችሁ፣ ጉልበተኛ ናችሁ ይላሉ። ማን ነው መዳም፣ ማሻአላ። በእኛ ጉልበተኛም ኃይለኛም አደለንም። እናንተ ግን ራሳችሁን እንትን ስለምትሉ ነው እንጂ እኛ በጉልበታችን አንሳስትም። እናንተም እንደኛ ናችሁ። እኔም ሴት ነኝ፣ አንቺም ሴት ነሽ። ሴት ሆነሽ እኮ አንቺ የማችሁም እኔ ሴቶኝ አልችልም። ስለዚህ አላህ ሱብሐነሁ ወተዓላ እኮ የሴትን ጉልበት አውቆ ነው የእንትን ወንድ ወንድ ልጅ እንደሚበልጥ እየተናገረውና ብዙ ጊዜ የሆነ ኃይለኛ ነገር ሲሆን ወንዶችን የራሱ አሁን ከሀያ ዓመት በላይ ውልጅ አላት። እሱን አንሳ ከማለት ይልቅ እኛን ሰራተኞቹን አንሱ ነው የምትለው። አትችልም ታው ትለዋለች። ሰራተኞቹ ያነሱታል ታወው ሰውየው ብዙ ጊዜ ቤት አይሆንም እና ብዙ ጊዜ ምንድን ነው የምትለው ሰራተኞቹ ያነሱታል ታው ትለዋለች። ማለት ልጁ አሁን ለምሳል ኃይለኛ ነገር አሁንም ደግሞ ይሄ ጣሂን ጣሂን ምንድን ነው እንትን ይሄ አሁን እንትን ኩብዝ የሚሰራላቸው ማለት ነው። እሱን በእንትን ነው በኮንታን ነው የሚያመጡት በኮንታን ያመጡታል። እሱን ወደ ቤት ለማስገባት ደግሞ ሰራተኞቹ ያነሱታል። አንተ ችለውም ተው ትለዋለች ማለት ነው። እኔ ግን ግራ ይገባኛል፣ በጣም ይገርመኛል ማለት ነው ይህንን ነገር ስትል እና እኔስ እሷ ወንድ ልጇን እንደዚያ ያለችው እኔን እንዴት እንዴት ጉልበተኛ ብታረገኝ ነው ብዬ በጣም ግራ ይገባኛል። በተለይ ደግሞ ከሌላ ሀገር ዜጎች ደግሞ እኛን አፍሪካውያንን ኃይለኛ ናችሁ ጉልበተኛ ናችሁ ብሎ ነው የሚያስቡት። እና አላህ ሱብሃነሁ ወተዓላ ይጠብቀን ከነሱ ዓይንም በጣም አስቸጋሪ ነው። ሀባይቢ፣ የዛሬ ቪዲዮ ይህን ይመስላል። ቪዲዮን ላይክ፣ ሼር አድርጉት፣ እንዲሁም ደግሞ ራሳችሁን ጠብቁ። ሀባይቢ፣ እናንተ ስትኖሩ ነው ማንኛውም ነገር ማኖር የምትችሉት ማንኛውም ነገር መስራት የምትችሉት። እዚ ጋ ልብ ልሰጣችሁ ነበረ፣ ግን አላወቅኩበትም። ወዳችኋለሁ፣ ከኔ በላይ አላህ ይውደዳችሁ። ቪዲዮን ግን ላይክ፣ ሼር አድርጉት።